የተፈጥሮ ሀብት ልማት ስራችንን ስንሰራ ከሰላም ስራችን ጎን ለጎን ህግን ከማስከበር ጎን ለጎን ዋናው ደግሞ ተፈጥሮን በተሻለ መንገድ ተንከባክበናት ከበናት ከእሷ ልናገኝ የምንችለውን በረከት ደግሞ ማግኘት ነው። ሰው ለመሞት ግንባሩን በጥይት እስኪመታ እየታገለ ነው። ሰው ለመሞት ምንም ሳይሰስት ቤት ንብረቱንና ልጆቹን አፍርሶ ምሽግ ውስጥ በብርድ እያደረ እየተኛን ያለው ለልማት ደግሞ ምንም አይነት ቅድመ ሁኔታ ሳይቀመጥ ትዛዙን ተቀብሎ የቀበሌ አስተዳደሩን መመሪያ ተቀብሎ ሰው መውጣት መቻል አለበት። ዝቅተኛ የሆነ መስዋዕትነት ነው ይህኛው። ላባችን ብቻ ነው የምናፈሰው በዚህኛው ላይ። እዛኛው ላይ ግን ደም ነው የሚፈሰው አጥንት ነው የሚከሰከሰው። ስለዚህ ሰው ውጣ ሲባል መውጣት አለበት ለልማት ማለት ነው።